ቆይ ኩራራ ተታር አንድ አንድ አንድ ጥያቄ ልጠይቅ፣ እስቲ የሆነ አዲስ ፊልም በጣም ሰላም ተስፋ ያለችበት ምናምን ማለት ነው፣ አዲስ አማርኛ ፊልም ወጥቶ ግን ሁሉ ነገሩ ፐርፌክት የሆነ ማለት ነው፣ ሴትዮዋ ባሏ ላይ እቺ ታታረገባት፣ እዛ ምናቃት ሾካካ ሴት የለችም ምናምን ነገር ፊልም፣ ሁሉ ነገር ፐርፌክት የሆነ ፊልም አለ ማለት ፍቅረኛሞች አይጣሉም፣ ድህነት የለም፣ ሁሉ ነገር ሰላም ነው፣ ፍቅር ብቻ የሆነ ፊልም ቢወጣ እና እዛ ፊልም ግን ስንት ሰው ያንን ፊልም ተከራይቱ ለማየት ይሄዳል። እርግጠኛ ነኝ ማንም ሰው አይሰለፍ። ሁሉ ነገር ፐርፌክት፣ ጭቅጭቅ የለበት፣ ሰላም የለበት፣ ማጣት የለበት፣ መቸገር የለበት፣ መሰደብ የለበት፣ አንድ ሰው በቃ ከድነቱ ለማሸነፍ ሲጠር ምናምን ላይ የሚያሳይ ነገር የለበት ነገር ማለት ነው። ይህንን ፊልም ለማየት ግን በእርግጠኝነት ገንዘብ ከፍሎ ይከፍላል ይገባሉ። የለም በቃ ልላችሁ የፈለጋችሁት በህይወታችን ፊልም እንኳን ሁሉ ነገር የሆነ በቃ አጓጊ ነገር ሊኖር ይገባል። ያቺኛዋ እሷን እንትን ለማድረግ ስትል አንዴ ማዘን ከፊልሙ ጋር ያየ ማልቀስ፣ ማዘን፣ መደሰት ሁሉ ነገር እዛ ፊልም ላይ እናያለን። እያጓጓ ቀን በቀን የምናየው ፊልም ለዛ ነው። ህይወታችን ላይ ሁሌ ለምን ግን እንደዛ ህይወት እንዲኖርን እንፈልጋለን? አየህ ፊልም እራሱ እኮ ደስ የሚለን ያኛው በቃ ተስፋ ቁርጣ ከእሷ ጋር አክተሩ ሲደበደብ፣ ቀጣይ መደብደብ አለ፣ መውደቅ አለ፣ መነሳ አለበት። በቃ ስለዚህ ላይፍ እንደዚህ ነው። ሁሌ ፐርፌክት አለቃክ፣ በጣም ጥሩ መሆን አለበት ነው። ፍቅረኛሽ ሁሌ አንቺ ቴክስ የሚያደርግልሽ ያለ ተሽ ሁሉ ነገር ፐርፌክት እንዲሆን ነው የምትፈልጉት። ፐርፌክት ነገር ምንም ነገር ችግር የሌለበት ፍቅረኛሽ ሁሌ ጉድለት የሌለበት ምናምን ነገር፣ እሱ አይደል ህይወት ጣሙ። እራሱ ደስ የሚለው ስታጣ፣ ስትቸገር፣ የሶቪት ሲገርፍ፣ ስትጋጭ፣ የራስን እየሰራ በቃ ጠንካራ እየወንክ ትመጣለህ። አንብበ ካገኘው ይልቅ ህይወት ያስተማረ ሞቲ ቤት ካረግ ይልቅ ህይወት የፈተነ ነገር ይበጣልና አንዳንዴ ለምን በኔ ላይ ብቻ የሁሉ አደረሰብኝ ለምን ደረሰብኝ? አትበል። ለምን የሁሉ መከራ ይሄ ለምን የሁሉ ፈተና ደረሰብኝ? ያላችሁ የምራት ማረ ገባ ህይወት እንደዛ ነው። በተፈተንከው ልክ ነው ውጤታማና ሰላም የሆነ ህይወት የምታገኘው። አንተ በተፈተንከው ፈተና ይልቅ ነው። ወርቅ ውድ የሆነ በሳት ስለተፈተነ ነው እና ፈተናን አታማር አትጥላ፣ ግን ከዛ ለመማር ሞክር። እጆችን ወደዛ አትጠቁ። አባቴ ዳ ስለሆነ ነው እናቴ እንደዚህ ስለሆነች ነው አባቴ ስለሞተ ነው ማንም ስለሌለኝ ነው የሚረዳኝ ሰው የለም እንደዚህ እንደዚህ፣ ሀገሪቷ ፖለቲካ ምናምን ኖ ኖ ኖ ብላ ብላ ብላ እንደዛ አይነት ሽት ነገር ማቆም መቻል ነው። ቴክ ሪስፖንሲቢሊቲ ፎር ዩር ሰልፍ። አንተ ነህ የራስህን ህይወት ክሬት የምታደርገው እና አንቺ ነሽ የራስሽን ህይወት ክሬት ማድረግ ያለብሽ። በቃ ላይፍ ግዴታ ነው በቃ የሆነ ታይም አለ በሰው ተከበበሻል። የሆነ ታይም ብዙ ሰዎች ይወዱሻል። የሆነ ታይም ደግሞ ያልፋል። ያንቺ ጊዜ ያልፋል፣ ሌላው በተራው ይወጣል። ገባሽ? ቁንጅና ይረግፋል። ወጣትነትሽ ይሄዳል። ልጅነትሽ ያልፋል። ትምህርት፣ ተፈላጊነት፣ ሁሉ ነገር ይቀየራል። ግን አንቺ በሚቀየረው ነገር ላይ ነው ደስታሽ ያረግሽው። ኮንፊደንስሽ የመጣው በሚታይ ነገር ነው? በገንዘብሽ ነው? በስራሽ ነው? በወት በምንድን ነው ኮንፊደንስ ያለሽው? በትምህርትሽ? አሁን እየተማርክ ያለው በአባትን? በምንድን ነው ኮንፊደንስ ያለሽው? ኮንፊደንስ የተሰጠ ነገር ግን ኮንፊደንስ እውነተኛ ማንነት እግዚአብሔር ላይ እውነተኛ ኃይልክ የሚመነጨው እግዚአብሔር ከሆነ ለወራም ሳይድ ብሮ ማንንም አትፈራ። የፈለጋችሁት ሁሉ ፐርፌክት እንዲሆን ሁሉ ያ ለምን ትጠብቃላችሁ? በቃ እስኪ ዚስ ኢስ ላይፍ ፊልም እራሱ ሁሉ ነገር ሰላም ይሁን፣ ሰላም ሁሉ ነገር ፐርፌክት ይሁን። በቃ ቀጣይ፣ እንደዚያ ስለሆነ አያጓጓም፣ ለማየት አትቸኩልም። ገባ? ያ ፊልም ያ ፊልም አያጓጓም። ነገ ፓርታ ፓርቲቱ እንዴት ሆነ፣ አክተሩ እንዴት ሆነ ምናምን አትጓጓም። ህይወትም ልክ እንደዛ ነው፣ እንጂ መጠመው ስንፈተን ነው። አየት በጣም ስትራብ ነው ምግብ ምን እንደሆነ የምታውቀው። በጣም ስትቸገር ነው ምን አየት ችግር ምን እንደሆነ የምታውቀው። ቤተሰቦችህ ሲጎዱ፣ እናትህ ስትሞት፣ አባትህ ሲሞት አዘን ምን እንደሆነ ያ ይገባል። ከዛ ለሶማዘንጀምረል የህይወትን ጥግ የፈተናን ጥግ የምታውቀው በተፈተንከው ነው። አሁን አታለቃቅሽ ማይ አታለቃቅስ ም አንዳንዴ ደብሮ ዋላ፣ እንኳን ደበረ፣ ምን ችግር ይደብረ፣ ሰው እኮ ነው፣ እዚህ ምድር መጣ። አንዳንዴ ተስፋ ቆረጥክ፣ እንኳን ቆረጥክ ብሮ ለምን ቆሩት ከሰው ተለይቻ ያለ ደካማ ነኝ ብላ አታስብ። በቃ የህይወት ፓርት ነው። ማንም ሰው ወርቁ ነው የሚነሳው እና ያለ መወደድ ስሜት እየተሰማሽ ያለ መፈቀር ስሜት እየተሰማሽ እንኳን ተሰማሽ፣ ኢትስ ኦኬ። ይሄ ላይፍ ፓርት ቆሩ እንጂ ያ ማንነትሽ አይደለም። በቃ የሆነ ታይም እንዴት ወርጃለሽ፣ እንዴት ትነሻለሽ እንጂ ፍጻሜሽ አይደለም። ይሄ ላይፍ ፓርቲሽ ነው። የሞትሽን ቀናት ናፍቂ። ይሄ ላይፍ ነው፣ ይሄ ህይወት ነው። በቃ ይህን እወቂ። ይህን ካዎሽ ያልፋል። ደግሞ አይምሮሽን መቆጣጠር ቻይ። ሁሌ ተማሪ ይህን ነገር ለማወቅ ከዛ በኋላ እንደዚህ ነው እንትን ይመጣብሽ ይነዋ። ከሀሳብ ጋር ከክፉ ሀሳብ ከጭንቀትሽ፣ ከፍርሀትሽ፣ ከድበርትሽ ጋር ምን አልጊዜ ነው አብረሽ የምትቆኝው? ቀወይ ትናንት የተሰደብሽውን ነገር አንድ አመት ሙሉ እያመላለስሽ ችግሩ አንቺ ነው። ወዲያውኑ ዛሬ ከተጣላሽ ዛሬውኑ በአይምሮሽ ይቅር በይ፣ እለፊ። ዛሬ ከተገፋ ወደ አይደንቲቲ አታርጉ። ሐሳቦቹ እኔ የተሰድቤ የተጨንቄ የተጨግሬ እንዲሆኝ እንዲያርጉ ኖ በቃ በሬ ያ አልፏል። ይቅር እያልክ ተሻገር፣ ላይፍ ይቀይራል። ለባር እንደዛ ማለት ነውና ቢ ብሬፍ ቢ ብሬፍ። ካላሸነፍ ህይወት ላይ ጨካራ፣ ደፋር፣ ማትፈራ ለራስ በቃ ይሆናል አይደል? አንዴ ነው የምንኖረው አንድ ሚን እግዚአብሔር የሰጠን አንድ ላይፍ ነው። ያቺን ላይፍ ግን በቃ የሆነ በቃ ስለ እንዴት ልንገራችሁ። በቃ ማለት መክፈል ያለብን ነገር መፈል ከፍለን ማወቅ አለብን። ፈሪ ከሆንክ እንዴት ደፋር መሆን አለብኝ የሚለውን ነገር ጠዋትና ማታ መጽሐፍ አንብብ ስልህ፣ ማልቀስ ካለበት አልቀስ፣ እግዚአብሔርን ለጠጅቀው፣ መጽሐፍ አንብብ ምናምን ነገር። ድሀ ከሆንክም እንዴት ሀብታም ልሁን እንዴት ሀብታም ልሁን እያለ ስለ ሀብት ብቻ እያጠና አፍታምቶናል ስላዘንግ፣ ስላማረርክ፣ ውድቀትን ስላሰብክ ምንም የሚቀየር ነገር የለም። ሶ ይሄ ዓለም እንደምታስበው ቀላል ከምን ጋር ነው ራስን እያገናኘ ያለው? ለምሳሌ አባት ስልጣን ነው። አባት ሲሄድ ይተሰብራል። ደስታክ፣ እናት በመኖሯ ነው ደስታክ። እናት ነች። እኔ ያለ እናቴ አልኖርም። እናቴ ስላለችኝ ደስተኛ ነኝ። ተሰባሪ ነው። እናት ትሞታለች። ይህን ጤናክ፣ ቁንጅናክ ነው ቁንጅናሽ ነው ቁንጅናሽ። የሆነ ታይም እድሜሽ ያልፋል፣ ይረግፋል፣ ይደብርሻል። ላይፍ ፓርት ግን ዶንት አታች ኒቲክ ቱ ዩር ሰልፍ። አንተን ራስን ሆነ አንጸባርቅ። የተቀበለ ይቀበል፣ የሚወድ ይውደድ፣ የሚጠላ እየጠላ ፋክ በላቸው። አንተን እንዳትሆን አንተን ራስን እንዳትሆን የሚከለክልን ሰው አትቀበል ማንንም ሰው ማንንም ሰው፣ ብቻን ለመሆን መረጥ። በአንተነት የማያሸማቅቅ ሊያሸማቅቅ የሚሞክር ካለ በአንተነት የማይቀበል ሶ ስታፕ ብሮ፣ በቃ አቁም በለው። አይመችኝም፣ እኔ ጋር እንደዛ ነገር ላትቀልድ፣ ስታፕ። አይመችኝም ጓገጭ ማለት አይደለም ኦ፣ በቃ አይ እንደዚህ አልተመቼኝም፣ ብሮ፣ በቃ እንደዛ ነገር አይመችኝም። እንደዚህ እናት እንደዚህ ማቃማ እንደዚህ አትበይ፣ በማስቀየም መንገድ አይደለም

ስፒሪል አይደንቲቲ እሱን ስፒሪል አርነስ የመንፈሳዊ ኃይላችን እንድታወቅ ው ብሮ ሃ አይዲያ ማንም አይሰብርህም። ማንም አይሰብርሽም። ማንም አይሰብርሽም። ማንም አይሰብርሽም። ቢካም ፋኪን ሱፐርስታር ደግሞ ያርፋል። ጠንክሪ ደግሞ ታርፍ ክርስቶስን ታርፍ ማርያምን ታርፈዋል። ብሮ አይዞ ጨክን። በቃ እስካላሸነፍኮ ድረስ እስካላሸነፍከው ያስጨነቀ ቀን ማታ ያስለቀሰን ነገር ሱሱ ነው። ሱሱን እስካላሸነፍከው ድረስ አታቁም። ፍርሃት ነው። ፍርሃትን እስካላሸነፍኮ አታቁም። ድብርት እስካላሸነፍኮ አታቁም። ስንፍና እስካላሸነፍኮ ብሮ ማንበብ፣ ጊዜኛ ማወቅ፣ መረዳት ምንድን ነው። መንፈሳዊነትን እስካላሸነፍኮ አታቁም። እዚህ ምድር ለማሸነፍ ነው። ደግሞ በአንዱ በክርስቶስ ዓለምን አሸንፈናል። አሁንም ኃይልን በሚሰጠኝ በክርስቶስ ሁሉ እንሸናናል እያሉ እንሻገራል ብሮ ስቴይ ሀርድ እዛ ሶራምቶች ለማወቅ